የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ።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 እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላችኋል። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ የአንድ ሴት እና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆች ነው ማለት ነው። ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ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 የባለም እንደዚያው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩ እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዲት ሙሉ ሰ አንትልላለሁ አልተኛም። ነበር ያረሳት ነበር ከዚያ ዩኒቨርስቲ እንታ ስወርቲያ ክፍል ጨረስኩ። ያስወርትም ያው ሶስት መቶ ዘጠና ሁለት አመጣው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 እንዲ፣ ህይወታችን ማስረፍ አትፈልጉም ሲለን፣ እሺ ብለን ታርጋብ ገባን። ሰው ሁላችን ሰዎች አንድ ላይ ወጥተን ገባን፣ አንድ ላይ ገባን። በቃ ፍስፍስ አርዊዘው ይዘው ሄዱ፣ እየከለሉ እየከለሉ ሄዱ። ምንድን ነው ወደ ጫካው ስንዳርስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድን ነው፣ ዓይናቸው ብቻ እንድትታይ፣ ነገር ግን ሌላ አካላቸው የትንተና ሙሉ ብረት ነገር ነው። ስንገባ ምንድ ነው ኖርማል ወታደር ነበረ? ግን እኔ ምን እዚያው ላይ እየቀየሩን ምን ሰዓት እንደቀየሩ አላየናቸውም ከዛ እየሄርን እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪናን መግባት አይችልም ውረዱ በእግራችን ዱብ ዱብ እያለ ነው የምንሄድ አለ ልክ በእግራችን እየሄርን እያለ እንትን የዓይናቸው ብቻ እንድትታይ ሌላቸውን ሸፈኑና ፀጉራቸውን ገለጡት ያኔ ኬፕ ነገር ነበር የለበሱ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 ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም ሁሉ ከዚያ እየወረወሩልን እያነሳን እንበላለን። ይወዳ አይደለም ይርበናል። ምንጠጣው ውሃ። ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችን እንዘፈዝፍና ልብሳችን እየጨመቅን ነበር እንደዚህ ያንጠፈጠፍን ነበር ልብሳችን እየመጠጥ ነው የምንጠብቀው። ዓመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር ፕሮሰሱ አልቋል። እያቀርነው ጊዜም እስከዚህ ነበር የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቁ የታዋል ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን ሶስቶቹ የአራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ በአምስተኛው ሰዓት ላይ ምንድን ነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዚያ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድን ነው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 ከመንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። እዚህ ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል። የሁሉ ትልትል ነው። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ምን ሜት ትጠጣል ምን ሆነ ግን ምንድነው፣ በስድስተኛ ቀን ቀና ቢይን ስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተሬ ትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙልጭ አርጌ አውልቄ አሰርኩት። የነ ተንትኑ ጋር አጣብቂ አስሬ እየጎተትኩ፣ ያ ማለት ምንድን ነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየተላቀስ ሪያን በቃ አርቃንሽን ሆነሽኝ። በጣም የሚያሳዝነው ቁምጣ ነበረች ቁምጣ። ይሄን ደሞ አያላስ ለብሰኝ አለ ቁስሉ ማለት ነው እንዲህ ክፍቱን አርጊ። ልብሴን ግን ሙሉ ቃኔ ለእሷ ለበስኳት። የለበስኳት አንድ ቀሚስ ነበር፣ እና በቁምጣ ቁምጣ ከስር ለብሽ ነበር የለበስኳት ልብስ። በቁምጣ የመከለ ማሰራ አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚያ በሷ አሰርኩና ይወጥቱ ይወጥቱ ስል ነገሩ ይመጣሉ

ልክ አንድ ዝምሮ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ደ ንዲጅሽ ሊ ብሎ ዩኒቨርስቲ ዞ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚ ቀጥታ ዳይረክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ አሳሸገኝ እያለ እያለ በቃ ሳላችሁኝ፣ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? የዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽንም ፈጥሯል መሰለኝ፣ ብዙ ቀንም ስለቆየሁ፣ ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጥሉኝ ምንድን ነው ወደ የት ሊሄድ፣ በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ፣ የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ የተከተልኩ እዚያ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛ ያለ 50 ብር 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ፣ ምናምን አለች። እኔ ኮሌጅ ተማሪ ነኝ፣ እና በዚህ ነው፣ በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው። እንዴት ላርክ የት ልሄድ ብለሽ አልኳል የት ልሄድ ብለሽ ስላት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 ይኸው እነዚህን ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለሁት እና ይህንን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። የምታየው ነው ደረ ኮሸሩ ነው። አሁን ቅድም እንዳውም ሳዘጋጅ ነበረ። ኮሸሩ እዚህ አለኝ ዘርዝፌ ነው ነው ያለሁት። አሁን የራስ ወራስ ብሏል የዘፍዝፍ ነው ስለቆየ። ቅድም ነው እናንተ ቀረጻ ልታስተ እያዘገጃጃችሁ ያለ። የዘፈዘፍ ማለት የዘፍዝፍ ቃለ በኋላ ለልጄ ምንድን ነው ፍትፍት አለኝ እኔ የምበላታለው እሱ የሚበላት እቺ ነው። እና ሙዝብና ንገዛለት አለው ብስኩት። መጠለያ ያስፈልገኛል። አሁን ይሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ ሌላውን ግን እየለመንኩ ነው፣ ውጭ ላይ ማለት ነው። የሆነ ነገር የሆነ የልጃውን ወደ ሶስት ወር አለፈው። ሰውን እንድንኮታጠበ ማለት ነው። መታጠቢያ ሰዓት የለም ብቻ ቃላት የለኝም። በ የድረሱ ለኝ ምን አንድ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? እውነት ለመናገር በጣም የራበኝ ነው፣ በቃ ራበኛል ጀምሮ ብርቱካንን ታሪክ ነበር አይተን የተመለስ ነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል፣ ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም የኢትዮጵያ ውስጥ ይሄ ነገር ያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለ ነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነው። እና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋ ውስጥ ምንድን ነው ነገስ የሚመለስለት መልስ ምንድን ነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንን እና ለመስማትም ለጆሮም ለማየትም የሚቀፍ ሆኖ ያገኘሁት። ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በእርግጥ ላያስችል አይሰጥም ይባላል።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 አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞች እንሰማለን። ግን የእውነት እውነት እውነት መሬት ላይ የወረድ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ፣ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች፣ አብረን ቆመን እንቀበላለን። ጓደኛ መጣሽ። በጣም ቆንጆ ከደራራ ስንት እንደሚያምር ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደለ? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው። ያን ጊዜ እንዴት አሳለፍሽው? ስትሄጂ እንዴት ነበረ? ያ ማለት ያንቺ ሶስት መቶ ብር የሆነ ቦታ ላይ ትላቅ አሊመንት አይደለም አድርሶ የሚመልሰኝ ነው። አመቱ ሙሉ የሚዘልቅ ማለት ነው። ጓደኞቹ በብሌን በአደኞቹ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተውሎ ሶስት መቶ ብር ነው ካልባ ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርት? መቶ ሀምሳ ብር ነበር መሄጃው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ ለምንቀባዋል፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? ያንን ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለሀብት ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮች የሚሸፍኑ። ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቻ ነበር ከጎን ያሉት ማለት። እሺ፣ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው? አዎ። ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ ሶስት ሰዓት ላይ ልክ ከላይ ወረ ሶስት ሰዓት ዘጋብኝ፣ መመለስ አልፈልግ እንዴ ወጣሁኝ። ወጣሁኝና ይሆነ የሚሮራጣ ይሮራጣሉ ማለት ነው ሰዎች ስንሄድ፣ በቃራ እንደዚህ ተኩስ የተነሳ ማለት ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና አንተም ባሉ እዚያ ጋ ግቡ ምናምን ሲሉን፣ እኛ በሰዓቱ ተኛን፣ ተቆርቁ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርደረን እራሳቸው መኪና ገባን። የእነሱ መኪናም እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር፣ አመት ከስድስት ወር። ምን ነበር የሚሏችሁ? ትጥቅነው ልንቀየራችን ነው፣ ትታጠቃላችሁ፣ አለበለዚያ ያሰብነዋል፣ እሱን እንሰራለን አብረን ይሆናል እያሉ። የት ነበርስ ምታድሩት? እዚህ ወጭ ላይ ብዙ ጊዜ ዛፍ ነበር እንዲህ ተከልል እንተነመለ ነበር እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅነበቀስ ምንንሰናክ ነበር ምን ነው ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወልቀው ልብሳችን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስ ደንዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደማበላ ማህበራ ነው የሚፈሰ እሷ ደግሞ አንድ አካል ስለጎድላት ምንድና አማራጭ የለበስኩትን ልብስ አውልቄ ለእሷ ነገሮቿን አስሬ ነቅፋ እየጎተት ጀመር ጀመሩ። እንዳላዝላት አልችላትም። ከዚያ አብረን ነው እኮ ምንሄደው አንጅ ነው እኮ ትችሻለ፣ ድምፅ ስጥለኝ። እንዲሁነን ሁለት ሁለት አካለ ስንኩል ማን ይቀበለናል? አልኳት ምክንያቱም ማንም እ እንደዚህ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት። ይኸውልሽ በቃ መጨረሻውን እንደዚህ ሲያምር እንደዚህ ሲሆ በጣም ከፋኝ። በቃ ወሌውም ለነገ ነገ ወዲያስ እንዴት ነው የምሆነው? ምንድን ነው ማድረግ ስምችለው? ከምን አይነት መልኩ ነው ህይወቴን መጠገን የምችለው አይዞሽ የምለኝስ ማንኛው ሰው ነው? በቃ ያለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳርን የሆንኩት ጎዳና ነው ወድቄ፣ በቃ እኔ እንጃ።

ንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉ ሴትም ሆኖ ለመስማት ይከብዳል ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል ያው ከመሞት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሰአድጋሪ ላይ ሲያደርስሽ ምክንያት የለውም ማለት አንችልም በፈጣሪ ስራ አንገባም ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ፣ ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም ምክንያቱም፣ እሱ ባይኖር ይህን ያለ እንትን አደለም ነበር ማለት ነው። ልጅ ስትይ ከባድ ነው። ለልጅ ስት እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠ ይነሩ፣ ካልሆነ ደግሞ እኔም በሽተኛ ደግሞ በሽተኛ እንዴት ነው የማደርገው?

ያሳደጉሽ ቤተሰቦችሽ በጠፋሽበት በት ከዛ ሁሉ የሁሉ ነገር ሲሆን፣ ይህን ሁሉ ታሪክ ያውቃሉ። ያውቃሉ ግን አልቀበልም ነው ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድ በጤንነቴን የሚከታተለኝ እና በቃ ትምህርቴን ማማር የምፈልገው ወደፊት በቃ የተሻለ ሕይወት መኖር እፈልጋለሁ። ልጆን በጎን አይኑን እያየው እየተጫወቱ አብሬ እንደ እናት እንዳባት እንደት እንደወንድም ከጎን የሆኑልኝ ሱማር ወይ ጣፍ እናንደ ያገኙ የተሻለ ሕይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ግራይ ድጋፍ ነው። የቤት ቴሌቪዥን ይሄንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ አመት የቤት ግራይ ይሸፍንልሻል። ሌላ እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም። ጡት ጥለሻል። እውነት ነው። እናት ስንሆን ደግሞ የበላ ነው ሁሉ ደግሞ ወደ ልጃችን ነውና መብላት ራስ መጠበቅ ራብ መጥፎ ነው ይባላል እውነት መጥፎ ነው፣ በጣም ። ስለዚህ የስድስት ወር አስቤዛ ደግሞ ኢቤኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቤኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወዳለሽ፣ መማር ትፈልጊያለሽ። መለወጥ መለወጥ ትፈልጊ ያለሽ ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ፣ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት፣ ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉንም ነገር ለማድረግ ጤናው ነው ቅድሚያው ነገር፣ እና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የሕክምና ድጋፍ ያስፈልጋታል፣ በተለያየ አይነት መንገድ የልብም እንደዚሁ የሳይኮሎጂ የልጇም ጤናም ጭምር ማለት ነው እና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን እኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎንነን የምትሉ በዚህ አድራሻዋ ልታገኛ ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ እገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኤቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። እወዳችኋለሁ፣ አከብራችኋለሁ። ነገ ነገ ወደ ደግሞ የእኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ የማስደስትበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን እኛ። የአዲስ ምራብ ሰዓታችን ይህን ይመስል ነበረ። ሁሉም በኤቢኤስ ይቀጥላል። መልካም ጊዜ